ከዚህ ከምታዩት ቤት ከነ ምንጣፉ ከነመጋረጃው እንዴት አድርጎ ተዋበ። ይህ የምታዩት ምንጣፍ ሙሉ ቤት ከመጅሊሱ ጋር ይዘንላችሁ ቀርበናል። ይህ ቤት ወደዚህ ቤት ተቀይሯል። ስለዚህ የዚህን ቪዲዮ መጨረሻውን ማየት ከፈለጋችሁ እንዲሁም ደግሞ አደሬ ከተማን በደንብ መጎብኘት ከፈለጋችሁ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። ዛሬ ለውድ ተመልካቾቼ አደሬ ከተማን ወደ ባሮበር ከንጠጡ በርስ ከባሮበር እንዲሁም እስከ ዛሬ ድረስ አሳይቻቸው የማላቀውን የረከቦት ሱፍራ በጣም ገራሚ ስታይል ያላቸውን በአሁኑ ሰዓት ላይ ገራሚ በሆነችው ባለሙያችን እህታችን ማሻላ ይሄ ስራ እየሰራች ከአዲስ አበባ ወደኛ እየላከችን ትገኛለች። ይሄንንም ቅዬ ቀርብ ያለው እናንተ ላይክ ሼር ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ ድረስ እንድትከታተሉን በአክብሮት እጠይቃለሁ። ረመዳን ሸህሩ አርረሓማ ሸህሩ አልዕፍራን ለቤታችሁ ውበት ምርጥ ማራኪ ጥራት ያለውን መጅሊስ ትፈልጋላችሁ? እንግዳው ሰይድ አረቢያ መጅሊስን ምርጫችሁን አድርጉ። ላይክ ሼር ሰብስክራይብ ማድረጋችሁን ደግሞ እንዳዘነጉ። ሰይድ አረቢያ መጅሊስ ሰሜን ሸዋ ደራ አደሬ ከተማ ላይ እንገኛለን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩትዩብ ቻናል ተከታታዮች እንዴት ዋላችሁ? ሰላም ናቸው ረመዳን? እንዴት ነው እናንተ ጋር? እኛ ጋር አልሐምዱሊላህ በጣም ጥሩ ነው። እንግዲህ መጪውን የኢድ አላት ፍጥር በዓል ምክንያት በማድረግ እንግዲህ ሰይድ አረቢያ መጅሊስ ጋር ሰሞኑን ተሰርተው የተቀመጡትን ዛሬ ወደየቤታቸው እያስገባ እንገኛለን። በጣም ገራሚ መጅሊስ 125 ካሬ ነው። ይሄ መጅሊስ በባለ 25 ቴክኒክ እየተሰራ ነው። እንግዲህ ባሮበር ዛሬ በትልቁ መጅሊስ እንደዚሁም ደግሞ ሰፈራቸውንም እንደ እንግዲህ ልናም በሻብሻችሁ ነው። ስለዚህ እናንተ ውድ የተመልካቾቼ በሀገር ውስጥም በውጭ አገርም ያላችው እህት ወንድሞቼ ዛሬ ከተማችንንም በደንብ አድርገን እናስጎበኛችኋለን። መጅሊሳችንንም እንግዲህ መግቢያ ላይ እንደገለጽኩላችሁ መነሻውን እንዴት እንደነበረ ቤቱ ከቤቱ በኋላ ደግሞ መጅሊሱ ገብቶ እንዴት አባቱ እንዳማረ እየላችሁ ቀብርቤ ያለሁ። ስለዚህ ሰይድ አረቢያ መጅሊስን ለቤታችሁ ውበትና ጥራት ምርጫችሁ ማድረጋችሁ እንዳትሰሳቱ እንዳትዘናጉ፣ እንዳትጸጸቱ። ምክንያቱም የሰይድ አረቢያ መጅሊስ የአምስት ዓመቱ ዋስትና ያለው ቦንድድ፣ ጨርቁ ደግሞ የቱርክ ምርት የሆነውን በጣም ዋስትናና ምርጥ የሆነ ስራዎችን እየሰራ እንገኛለን። ስለዚህ ወንድማችን ዛሬ እስቲ ስለ መጅሊሶቻችን አስተያየት እንዲሰጥልን አቅርበነዋል። እስኪ ምን ይለናል? አብራችሁ እንድትቆዩ በአክብሮ ጠይቃለሁ። ድራይቨራችን ሹፌራችን እንግዲህ ዛሬ ሀሳብ አስተያየት ሊሰጡበት ነው። እስኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ የመጅሊስ ተከታታይ በሙሉ የአላህ ዝርትና ሰላማ የለያችሁ እያን። ይኸው እንደምታዩት በባለፈውም እንዳያችሁት ከለር ዲዛይን እንደ ሙዳችሁ እያስተናገር እንገኛለን እና ሀሳብ አስተያየታችሁን በኮሜንት እንድትጽፉልን እንፈልጋለን። ከዚህ በስተጀርባ ደግሞ ያው ቲቪ ስታንዶችንም ቁም ሳጥንም በሜትር ከሰማንያም በሜትር ከሀምሳም በሜትር ከሀያም እያስተናገርን እንገኛለን እና ከድሮ ያው ለየት ሊያደርገው የሚችለው ነገር ማለት ነው፣ ድሮ በግምት ነው ከሸገር ሲገዛ ማለት ነው። አሁን በቀኝ በግራ ሄደን ቤታችሁን ለክተን ይጠባል ይሰፋል የሚባል ነገር የለም። ያው እንደሙዳችሁ እያስተናገርን እንገኛለን እላችኋለሁ። ሰላሙ አሌኩም ረቱላ በረካቱላ ረቱላ በረካቱ ውድ ተመልካቻችን እግወደ ቤት ዘን ገብተ ልፈራዶው ነው ቆይታችሁ ከኛ ጋ ከሆነ በጣም ገራሚ መሊስ ነው። ማሻላ ገራሚ የሆነ መሊስ ነው። በዚህ ስልኮች ደሞ እየደወላቸው ሀሳብ ስየት መስጠት ሚዲያ ቤትኛው ታገኙናላችሁ። አሁን እንግዲህ እጭነን ወደ ይዘን ዘን ልገባ ነውእ ድራይቨራችን ብዙ ምክንያቱም ይህንን ያለፉ ሶስት አመታትን እንግዲህ ወደ የቤታችሁ ይዞ እየገባ ያለ ባለባጃጃችን ነው። ማሻላ በጥንቃቄ ይዞ እየተጓዝን እንገኛለን። መነሻችን እንጦጦ በር ወደ አንዋር መስጊድ መታጠፊያ ላይ ያለ ነው። ከዛ በየሮሳን ካፌ ወይም አህመድ ብሬ ሱቅ ላይ እንግዲህ ወደ አደባባይ በዛው ወደ ባሮበር እየሄድን ነው። በጣም እንደምትደሰቱበት በጣም እንደምትዝናኑበት ተስፋ አለኝ። ሀገራችን አላ ሰላምን ብዝጣ ላይ አድርግልን። ሀገራችን እድገት ጎዳና ላይ ነው የምትገኘው። ለሰሜን ለትልቁ ከተማችን ወይም ደግሞ ለፌዴራል ከተማ ለዋና ከተማ ከአዲስ አበባ 220 ኪሎ ሜትር ላይ የምትገኝ የቅርብ ርቀት ሀገራችን ደራ አደሬ ከተማ በጣም ውብ ማራኪ እድገት ላይ የምትገኝ ሀገራችን። ስለዚህ የሰላም ጉዳይ ወደ ኋላ እያስቀረብን ይገኛል። እላ ሁሉን ነገር ሂዳ ሰጥቶት ሰላሙን ሁሉ አላ ያብዛልን። ለሀገራችን ለመኖርም ሆነ ለእድገትም ለስራ ለሁሉም ነገር ምቹ የሆነች ሀገራችን። ስለዚህ ሀገራችን ላይ በኢንቨስትም ሆነ በዲፕሎማት በሁሉም ነገር ላይ ሀገራችን ላይ መስራት የምትፈልጉ በጣም በጎ አድራጋቶች እንደዚሁም ደግሞ የኮንስትራክሽኖች እንደዚሁም ሁሉንም ነገር ሀገራችን ላይ በኢንቨስትም ሆነ በኮንትራክተሮች በሁሉም ነገር ላይ መስራት የምትፈልጉ ሁሉ ሀገራችን ምቹ ነች። ማማከር ከሚመለከተው አካል ጋር መወያየት ትችላላችሁ። አላህ ስብሃነሁ ተዓላ ሀገራችን የበለጠ ሰላማን ብዝጣላህል ድርግልን። እንግዲህ ባሮበር ደርሰናል። እንግዲህ እንደምትመለከቱት በጣም በዚህ አካባቢ እንግዲህ አብዴበሩ ትምህርት ቤት አካባቢ ላይ ያለነው በአሁኑ ሰዓት ላይ እንግዲህ በዛው ፊትለፊት አካባቢ ላይ መጅሊሱ የሚገባው እንደምትዝናኑበት ተስፋ አለኝ። እንግዲህ ሀገራችን እንግዲህ እድገት ላይ ነው ያለችው። በጣም በጣም በዚህ ባለፉት አራት አምስት ዓመታት ወደኋላ እየቀረችብን ያለች አገረች እንጂ ትልቅ ትልቅ ስራዎች እየተሰሩባት የሚገኝ ሀገረ ደራ ደራ አደሬ ከተማ ይሄ ሰፈር እንግዲህ ወደ ዜሮ አንድ ቀበሌ የሚያስከል መንገድ ላይ ያለ ነው እንግዲህ ይሄ ሰፈር በጣም የምታቁት ሰፈር ነው። በጣም ብዙ ሰዎቻችሁ አላህ ስብሐናው ተዓላ ሰላማችንን ብዝት ካደረገልን በጣም ብዙ ነገር እናያለን። እንግዲህ ይሄ ቤት እንዲህ ነበር። ይሄ ምንጣፍ ከመጅሊሳቸው ማች ጋር አምጥተንላቸው 26 ካሬ ምንጣፍ በ3 ሺህ ብር ያመጣንላቸው ይህ መጋረጃ ውብ የሆነ በጣም ገራሚ የሆነ መጋረጃ ነው። ምንጣፉ በጣም የሚገርም በመስጊድ የሚነጠፈው ነው። እንግዲህ ስራዎቻችንን ጀምረናል እኛም

አከር ላይ እየደረስን እንገኛለን። አላህ ሆይ ተቀበለን። በአይናችን በእግራችን በእጃችን በቀልባችን ላጠፋ ነው ሁሉ ይቅርታ እንጠይቃለን። አንተ ምሕረቱን ለግሰን እና ጾማችንን ተቀበለን እያለን እንገኛለን። እንግዲህ ምክንያቱም የሰው ልጅ መዝሞ ጾሙ የሚፈልገውን ነገር ማግኘት አይችልም እና በሱ እዝነት ነው እንግዲህ እንደምትመለከቱት በ በጣም የሚገርም መጅሊስ ዛሬ በጣም ከነምንጣፉ በራሳችሁ ፍላጎት እንደሚያምር ስሉልን ብሎ ወንድማችን እንግዲህ እዚሁ የዚሁ ነዋሪ ሰዎች ናቸው። እንግዲህ ሰሞኑን በጣም መጅሊሶች ወደየ ቤታቸው እየገባ ያለው ምክንያቱም ለኢድ ቤታቸው ማስዋብ የፈለጉት እዚሁ ነዋሪዎች ናቸው። እንግዲህ በውጭ ሀገር ያላችሁ እህት ወንድሞች እንግዲህ ይቀጥላል። እናንተም ማሻላ ልጆች ሲዝናኑበት ሲደሰቱት ማየት ራሱ አንድ ትልቅ ክብር ነው ለ ቪዲዮ ጥራት ወይም ደግሞ ለቪዲዮ ጠቆር ስላለ በጣም ይከፍታ ምክንያቱም መብራት ስለሌለን ጨለማ ስለሆነ ነው። አባ ሲደሰት እናት ስትደሰት ከማየት የበለጠ ምንም ነገር የለም እና ሲደሰቱ አላህ ሱብሐነ ወተዓላ ሁሌም ያሳየን ይላል። ሰይድ አረቢያ መጅሊስ ሰይድ አረቢያ መጅሊስን ማግኘት ማዘዝ የምትፈልጉ ስክሪኑ ላይ ባለው ስልክ መደወል እንዲሁም ደግሞ ሀሳብ መስጠት ትችላላችሁ እኛም የናንተን ሐሳብ አስተያየት ይዘን ሁሌም ቢሆን ከናንተ ጎን እንቀርባለን። ሰይድ አረቢያ መጅሊስ በመጅሊስ ብቻ ሳይሆን በፈርኒቸር፣ በቲቪስታንዶች ስታንዶች፣ ቡፌ፣ ቁምሳጥን፣ አልጋዎችና የተለያዩ ስራዎች እይዘን እየሰራ እንገኛለን። እንዲሁም ከሰይድ አረቢያ መጅሊስ በጣም ብዙ የቤት ውስጥ እቃዎችንና እንደዚሁም ደግሞ አልባሳቶችን ለውድ ተመልካቾቼ ለውድ እህት ወንድሞቼ እያቀረብን ስለምንገኝ ይሄም ለእኛ ትልቅ ለእናንተ ትልቅ መፍትሄ ነው። እኛም ደግሞ እንደሰታለን። እንደናንተ መፍትሄ መሆን ራሱ ትልቅ ነው ለእኛ። ጠረጴዛዎቻቸው ራሱ ዛሬ ለየት ያለ ጠረጴዛ ነው። ምክንያቱም በራሳችሁ ፍላጎት ስሩልን ስላሉን እኛም በጣም ተደስተንበት ይህን የሚያምር ጠረጴዛ ከቤቱ ጋር በጣም ትልቅ ቤት ስለሆነ ከቤቱ ጋር ስለሚሄድ ነው እንዲህ በሚያምር ጠረጴዛ ሰራሁናቸው። ማሻአላህ መብሩክ ብለናል። አላህ ሱብሐነሁ ወተዓላ ረይ ምርሚ አላህ ይወፍቃቸው ተደስተው በአፍያ በጤና በርዝቅ እዚህ ቤት ላይ የሚኖሩ ቤተሰብ አላ ያድርጋላቸው። እንግዲህ የልጃቸው ስጦታ ማሻ ልጃቸው በቅርቡ ያገባል። እንግዲህ የነዋሪዎች እንግዲህ ውድድሩ በጣም እየበዛ ነው እያልኳቸው የነበረው ሄ ነው። ማሻአላህ ወንድማችን መብሩክ ብለንሃል። እናት አባትን ቤተሰብን ማስደስት ራሱ አንድ ትልቅ ሚንዳ ነው። በተለይ በዚህ በረመዳ ወር በዚህ በረመዳ ወር ቤተሰብን እንደዚህ ማስቦረቅ ማስደሰት፣ ማሻላ እንዴት እንዳማረበት ቤቱ፣ እነሱን በጣም ያማረባቸው። ስለዚህ ነው ሰይድ አረቢያ መጅሊስ በምትፈልጉት ሁሌም እኛም ታዛዦች ነን የምንለው ለዚህ ነው። ስለዚህ ይህ የምትመለከቱት እንግዲህ ምርጥ መጅሊስ ነው። ይህ ደግሞ የምትመለከቱት ቅድም መግቢያ ላይ ስገልጽ የነበረው ሱፍራ ይህ ሱፍራ በአዲስ አበባ በጣም በተለያየ ሙያተኞች ተሰርቶ ወደየ ሀገሩ እየተሰራጨ የሚገኝ የእጅ ስራ ሱፍራ ነው። የረከቦት ማስቀመጫ፣ የጀበና፣ የጭስ ማጨሻ ማስቀመጫ እያለ ነው። ይሄ በቅርቡ ወደ ስራ እየገባ ነው ነው። አሁን በቅርቡ ነው ለኢድ አላዳ ለኢድ ፍጥር ያመጣ ነው ነው። ይህን የምትፈልጉ ካላችሁ ደውሉ፣ እዘዙን። እኛም ከነረከቦቱ እያቀረብን ወደ ቤታችሁ እናስገባለን። ነገ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁን ብዙ ጣል አድርግልን። ሰላሙ አሌይኩም ወረህመቱላ በረካቱ። ዋው ሱፍራ! ዋው ዋው ዋው! ማሻ አላህ